ውድ የሀገሬ ልጆች እንኳን አደረሳችሁ ለብርሃነ ትንሳኤ። በድጋሚ ውዶቼ እንደዚህ አይነት ቆንጆ የዶሮ ወጥ ኮስተር ያለ ፈጣን ያለ የዶሮ ወጥ አሰራር የእንጀራችንንም እንደዚህ በሚያምር ሁኔታ አዘጋጅቼ ይዤ መጥቻለሁ። እስከ መጨረሻ ቪዲዮውን ተመልከቱ፣ ትወዱታላችሁ። እንደዚህ የሚያምር ቆንጆ ፈጣን ዶሯችንንም ዳቧችንንም ሁሉም ነገር የሚያምር በፍጥነት መስራት ነው የምንችለውን ነገር ይላችሁ መጥቻለሁ አብራችሁ እስከ መጨረሻ ላይ ጋር ሁላችንም ወዳችኋለሁ። እንጀራችንን በዚህ መልኩ ጨርሰናል ማለት ነው። እንደዚህ እንደምታዩት በጣም የሚያምር ቆንጆ እንጀራ አዘጋጅተናል ማለት ነው። ተወዳጆቼ በዚህ ቆንጆ እንጀራ መጋገር ይቻላል። ክርስቶስ ተንሳ እሙታን በአብይ ኃይለ ስልጣን አጋዞ ለአዳም አሳሮ ለሰይጣን። ሜዜስ ሰፍሳዋ ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ዛሬ ደግሞ ቆንጆና ጣፋጭ ኮስተር ያለች ዶሮ አሰራር ነው ይዤላችሁ የመጣሁት። ዶሮአችን እንሰራለን፣ አብራችን እስከ መጨረሻ ነገር ሆኖ ዶሮአችን እየሰራን እንግዲህ ሽንኩርታችን እየከተፍን አይቪያችን በጎን እንሰራለን ማለት ነው። ለበን ነው የምጠቀመው አይቤ ለመስራት ይሄን ነው የምጠቀመው ማለት ነው እናንተ ትልቁን መግዛት ትችላላችሁ ትልቁን አንድ መግዛት ትችላላችሁ እኔ ግን ትልቁን ስላላገኘው ይሄን እነዚህን ትራንሾቹን ገዝቻለሁ ማለት ነው አብረን እንሰራለን ማለት ነው ቅድሚያ እንግዲህ ሽንኩርታችንን እየከተፍን አይቤያችንን ምን ሰራ ይሆናል እስከ መጨረሻ እኔ ጋር አብራችን ቆዩ ትወዱታላችሁ ትጠቀሙበታላችሁ መዳም ቤት ሁኜ እንዴት መስራት እችላለሁ? በጣም ስራ ይበዛብኛል፣ ይሸታል ምናምን ማለት ዛሬ ቀረ። በጣም በቀላሉ አሳያቸው ይሆናል። አይቤያችንን ለመስራት እንግዲህ ወተታችንን እንጨምራለን፣ እርጎች ማለት ነው። ሁሉንም እንጨማምራለን። ምንም ፕሮሰስ የለውም፣ ምንም የሚያቆይ ነገር የለውም። በጣም ፈጣን ነው። ካላችሁም የሚያስፈልገው ሩዝሜሪ ነው ያስፈልግው ሩዝሜሪ ነው። ከሌላችሁ ደግሞ ኖርማል ምንም ችግር የለውም። ትንሽዬ ጨው ብቻ በመጨመር መዘጋጀት ይችላል። በነገራችን ላይ እዚህ ላይ ሎሚ የሚጨምሩ ሰዎች አሉ ማለት ነው። እንግዲህ ሁሉም ቤት የተለያየ ነው አሰራሩ ግን ሎሚ የሚጨምሩ አሉ። ግን እኔ ሎሚ እንዲጨመር አልመክርም ማለት ነው። ምክንያቱም አንደኛ ታውቃላችሁ፣ በዚህ ጾም ላይ ሰንብተኝም ስለሆነ ያው ጾም ላይም ስለነበረ ቀጥታ ሎሚውን በምንጠቀም ሰዓት ለቸኮራችን በጣም አስኪ ነው። እና ስለዚህ ባትጠቀሙ መልካም ነው ብዬ አስባለሁ። ሎሚ ያን ያህል አስፈላጊ ሆኖ አይደለም፣ ግን ከምትፈልጉ ከሆነ ትንሽዬ መጨመር ይቻላል። አስፈላጊ ሆኖ ከተገኘ እንጂ ያን ያህል አስፈላጊ ሆኖ አይደለም። እና ሩዝሜሪ ካላችሁ እሱን መጨመር ይቻላል። እሳቱን ቀነስ አድርገን አሁን እናዘጋጃለን ማለት ነው። ትንሽዬ ጨው ጨምራለሁ። ከዛ እሳቴን በጣም ቀንሼ አቆየዋለሁ ማለት ነው። ተወዳጆች በዚህ መልኩ ሰቶታችንን ተጠናት። በደንብ አድቅቄ ነው የከተፍኩት እንደምታዩት። አሁን በደንብ ውሃውን ጨርሶልኛል። ውሃውን ስለጨረሰ ነው እንደዚህ የሆነው ማለት ነው። አሁን ውሃውን ስለጨረሰ ከስታ ምንድን ነው ማድረገው? ዘይት ይጨምራል ማለት ነው። እና አይመቸኝም ሽታ ለምናም ለምትሉቶቼ ማለት ነው እዚህ ጋር የጣድኩት ሎሚ በትናንሹ ቆራርጬ፣ ከዛ ደግሞ ቀረፋ ነው የጨመርኝ በጣም የሚያምር በጣም የሚያምር ሽታ ያለው ማለት ነው። በጣም የሚገርም ሁኔታ ማለት ነው። እና ምናምን ማለት አያጠበቅባቸውም። እንደገና ደግሞ እዚህ ምሳ እየሰራሁ ነው እና ማለት ነው በጣም እንትን እንላለን ማለት ነው ግን እንደዚህ ማድረግ ይቻላል በጣም ተቀባይ ማለት ነው አሁን ዘይቱን በርበሬንም ጨምራለን ማለት ነው ቆሌታችንን በዚህ መልኩ እየሰራን ነው ተወዳጆቼ መሀል ላይ ቪዲዮ የሆነ ነገር መታኝና ተደልቶብኝ ነው እና አላሳየዋችሁም ነበረ ማለት ነው። ቆሊታችን በዚህ መልኩ እየደረሰልን ነው። በርበሬንም ዘይቴንም እንግዲህ ጨምር ያለው እዛ ጋር እየጨመርኩ ምናምን ነበረ ግን ያው ተደልቷል ማለት ነው እና በዚህ መልኩ እየደረሰልን ነው። የጨመርኩት ሁለት ተማቲም ራስና ሽንኩርት፣ ቅመም ምናምን ገና አልጨመርኩኝም ማለት ነው። እና ቁልቴ በዚህ ምድር እየደረሰልኝ ነው። ሽንኩርትም ጨምር ያለው ማለት ነው። አሁን ውሃ ጠብ እያደረግን በደንብ ቁልቱን መቁላላት ይኖርብናል ማለት ነው። እንደምታዩት አሁን እየተንተከተከ ነው። እዚህ ጋር ደግሞ እንዳሳየኋችሁ ሎሚና ቅርፋ ነው። እሱ በጣም የሚያምርና የሚጣፍጥ ሽታ ነው ያለው። ስለዚህ በርበሬው ሽታ ል ምናምን። ብለን ምክንያት ወይ ደግሞ ሰዎቹን እየፈራን ምናምን እንደዛ በቀቤቱ ይሸታል ምናምን ስለምንል እንደዛ፣ ከዛም ለመውጣት ነው ይሄን እያሳየዋችሁ ማለት ነው። እዚህ ጋር ደግሞ አይቪ በዚህ መልኩ ፍርፈር ብሎ ቆንጆ እና ሚያምር አይቪ ወጧል ማለት ነው። እንደምታዩት በጣም ቆንጆ ፍርፈር ያለ ነው። በጣም ቆንጆ ነው። እዚህ ላይ እንዳልኳችሁ ሎሚ የሚጨምሩ አሉ፣ ግን ከቻላችሁ ሎሚ ሳትጨምሩ ሩዝሜሪ ብቻ በመጨመር በጣም ቆንጆ መሆን ይችላል ሩዝሜሪ የግድ አይደለም እንደምታዩት እኔ ምንም የጨመርኩት ነገር የለም ከጨውጭ ግን በጣም ነው የሚያምረው በጣም ነው የሚያምረው በጣም ነው የሚጣፍጠው እና ስለዚህ በዚህ ቆሌታችን በዚህ መልኩ እየደረሰልን ነው ማለት ነው ምንም የቆየ ነገር የለም ስራ እየሰራን በጎን ደግሞ የራሳችን እንደዚሁ መስራት እንችላለን በጣም ቀላል ነው እና ተወዳጆቼ እየጨራረስኩኝ ደግሞ ማሳያችሁ ይሆናል። ምንም ሰዓት አይወስድም። በጎን ጥደን መስራት እንችላለን። የእነሱን ደከመን ሰለችን እያለ ሳንል እንሰራለን። ስለዚህ የራሳችን ደግሞ እህቴ ሞኛ ትትውኝ የራስሽን በጎን እንደዚህ እያደረግሽ መስራት ትችያለሽ። ሊያሽውን ቁጭ ብለሽ በመመልከት ብቻ በዓል፣ ቤተሰቦች ጋር ቢሆን ኑሮ፣ ከሌብ ጋር ቢሆን ኑሮ ብለሽ እንዳታስቢ ነው ዛሬ ይዤልሽ የመጣሁት በቀላሉ ማለት ነው እህቴ ስለዚህ ይሄን የመሰለ ዶሮ የዶሮ ወጥ አሰራር ተመልከችና አንቺም እንደዚህ መስራት ትችላለሽ። ተወጃጆች እንደዚህ በሚያምር ሁኔታ እንጀራችን እየደረሰልን ነው የሚገኘው። ቆንጆ እንጀራ ነው ያንባ እንደምታዩት። ስለዚህ ተወዳጆቹ እንጀራችን ደግሞ በዚህ መልኩ እየጋገርን ነው። እንደዚህ የሚያምር ቆንጆ እንጀራ እየጋገርን ነው ማለት ነው። እንደምታዩት በጣም ነው የሚያምረው። እንጀራችሁ ለመጋገር ስታስቡ ቁጥር ሁለት ዱቄትን ማምጣት ይኖርባችኋል ማለት ነው። እንደምታዩት በጣም ነው የሚያምረው። በጣም ቆንጆ እንጀራ ነው። በዚህ መልኩ ማዘጋጀት እንችላለን። በቤታችን እንጀራ የለኝም እንጀራ አላገኝም የሚል ነገር አይኖርም ማለት ነው። እንደዚህ በቃ የሚያምር እንጀራ እንጋግራለን ማለት ነው። እዚህ ጋ ደግሞ ዶሮ በደንብ ጽድት አድርጌ አጥቤ፣ በአርቻቶ በሎሚ፣ በጨው አድርጌ በደንብ አጥቤዋለሁ። እንግዲህ ዝግጅቱን እስከ መጨረሻ ነገር ሆኖ መታየት ይሆናል ማለት ነው። በጣም ነው የሚያምረው እንጀራችን፣ በጣም ቆንጆ ነው። እንጀራችንን በዚህ መልኩ ጨርሰናል ማለት ነው። እንደዚህ እንደምታዩት በጣም የሚያምር ቆንጆ እንጀራ አዘጋጅተናል። ማለት ነው ተወዳጆቼ፣ ለዚህ ቆንጆ እንጀራ መጋገር ይቻላል። ተወዳጆች፣ አሁን ባዶ መጥበሻ ላይ ዶሯችንን ጠበስ ጠበስ እናደርጋለን ማለት ነው። ውሃውን መጠጥ እንዴ ጠበስ ጠበስ አንዳንድ ሰዎች የሚቀቅሉም አሉ። ዝም ብለውም እንደዚህ ተፈቱ አድርገው ቀጥታ ቆልቱ ላይ የሚጨምሩ አሉ። ግን የሚጣፍጠው ደግሞ እንደዚህ ጠበስ ጠበስ ሲል ነው። እንደዚህ ጠበስ አድርገን ብናደርገው በጣም ሞር በቃ በጣም ነው የሚጣፍጠው። እንግዲህ እዚህ ሀገር ዶሮ ሁላችሁም ታውቃላችሁ በደንብ ቢታጣብም ግን ደግሞ እንትን ስለማይወጣ በደንብ እንደዚህ እንደዚህ ብናደርገው ሞር በጣም ይጣፍጣል ማለት ነው። ከሰራን አይቀር እንደዚህ እንደምታዩት በጣም ብዙ ውሃ ነው የወጣው ማለት ነው። እንደዚህ መልኩ ይሄ በጣም ብዙ ውሃ ነው የወጣው። እነዚህ ውሃ መጣጥ ስኪል እንጠብቀዋለን ማለት ነው። ደሮዬ እንግዲህ በዚህ መልኩ ጥብስ ብሎልኛል። በደንብ ተጠብሷል ማለት ነው። እንጨምራለን በደንብ እናንተ እናንተቀቃለ ማለት ነው። አብረን በደንብ ዶሯችን እስኪበስል ድረስ እናንተቀቃለ ማለት ነው። እንግዲህ ዶሯችን በዚህ መልኩ እየደረሰልን ነው ተወዳጆች። እና በቀላሉ እንዲህ መስራት ይቻላል። አይመቸኝም ሳይመች ይቀርቱ ነው እያለን ብዙ ምክንያት መደርደር አይጠበቅብንም። እንዳሳየኋችሁ በዚህም በዛም እየሰራው ነው የሚሰራ እንደዚህ ፈጣን ነው የሚያመቅ ቆንጆ ቶሎ መስራት እንችላለን። ሽታውም እንዳለ አያስቸግርም። እንዳሳየኋችሁ ነገር በጣም ቀላል ነው ተወዳጆቼ። እንደዚህ የሚያምሩ ሁኔታ እንጀራችንን እየደረሰልን ነው የሚገኘው። እንደምታዩት በጣም ቆንጆ እንጀራ ነው ያምራል። እንጀራችንን በዚህ መልኩ ጨርሰናል ማለት ነው። እንደዚህ እንደምታዩት በጣም የሚያምር ቆንጆ እንጀራ አዘጋጅተናል ማለት ነው ተወዳጆቼ። በዚህ ቆንጆ እንጀራ መጋገር ይቻላል። ዳባችን ደግሞ በዚህ መልኩ ኬክ የመሰለ ዳባችንን ጋግረናል ማለት ነው። እንጀራችንን በዚህ መልኩ ጨርሰናል ማለት ነው። እንደዚህ እንደምታዩት በጣም የሚያምር ቆንጆ እንጀራ አዘጋጅተናል ማለት ነው ተወዳጆቼ። በዚህ ቆንጆ እንጀራ መጋገር ይቻላል። ውድ የሀገሬ ልጆች እንኳን አደረሳችሁ ለብርሃነ ትንሳኤ። በድጋሚ ውዶቼ እንደዚህ አይነት ቆንጆ የዶሮ ወጥ ኮስተር ያለ ፈጣን ያለ የዶሮ ወጥ አሰራር የእንጀራችንንም እንደዚህ በሚያምሩ ሁኔታ አዘጋጅቼ ይዤ መጥቻለሁ። እስከ መጨረሻ ቪዲዮን ተመልከቱ፣ ትወዱታላችሁ። እንደዚህ የሚያምር ቆንጆ ፈጣን ዶሯችንንም ዳቦችንን ሁሉም ነገር የሚያምር በፍጥነት መስራት የምንችለውን ነገር ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ ነገር ነው። ሁላችሁንም ወዳችኋለሁ ተወዳጆቼ። ከቤተ ክርስቲያን መልስ እንግዲህ ምግባችን በዚህ መልኩ ደርሷል ማለት ነው። እንግዲህ ዶሯችንም ብድንም አቅርበናል፣ በዚህ መልኩ አቅርበናል ማለት ነው። እንግዲህ ከቤተ ክርስቲያን መልስ ውሏችን የባህል ውሏችን ይሄን ይመስላል። ሌላቸዋል ወይም ተወዳጆች እንብላ። በጣም ነው የሚጣፍጣ። ሁሉ ነገር ቆንጆና አሪፍ አሰራር ነው የምትለን ነገር በጣም ይጣፍጣል። እና እንደዚህ በቀላሉ ሁላችሁም ሰርታችሁ ተጠቀሙ፣ ላችኋለ ባይ። ለሁላችሁም እንግዲህ እስከ እስከ ሀምሳ ቀን እንግዲህ ክርስቶስ ተንሳ ሙታን ያው የለ ስልጣና ገዞ ለአዳም ማሰሩ ለሰይጣን እያለ በክርስቲያናዊ አነጋገር የምንነጋገርበት ጊዜ ነው። እስከዛ ለእኛ በዓል ነው ማለት ይቻላል። እንግዲህ ሁላችሁም እንደዚህ አስገድቶ ተጠቃሙ እላችኋል። ተወዳጆቼ ሁላችሁንም ወዳችኋል። አልታዩ ባይ ተወዳጆች ከቤተ ክርስቲያን መልስ እንግዲህ ምግባችን በዚህ መልኩ ደርሷል ማለት ነው። እንግዲህ ደሯችንም ብዙንም አቅርበናል፣ በዚህ መልኩ አቅርበናል ማለት ነው። እንግዲህ ከቤተ ክርስቲያን መልስ ውሏችን የባህል ውሏችን ይሄን ይመስላል። ሌላቸዋለኝ። ተወዳጆች እንብላ፣ በጣም ነው የሚጣፍጠው ሁሉም ነገር ቆንጆና አሪፍ፣ አሰራሩ ነው ምትለህን ነገር እና እንደዚህ በቀላሉ ሁላችሁም ሰርታችሁ ተጠቀሙ። ሁላችሁም አለው እንግዲህ እስከ እስከ ሀምሳ ቀን እንግዲህ ክርስቶስ ተንሳ ሙታን፣ በዓቢይ ኃይል ወሥልጣን፣ አግዓዞ ለአዳም፣ አሰሮ ለሰይጣን እያልን በክርስቲያናዊ አነጋገር የምንነጋገርበት ጊዜ ነው። እስከዛ ለእኛ በዓል ነው ማለት ይቻላል። እንግዲህ ሁላችሁም እንደዚህ ዝቤቶች ተጠቃሙላችኋል። ተወዳጆቼ፣ ይዛችሁን ይወዳችኋል። ባይ ባይ